እነዚህ ታውሳሜልና በቃሽው ደሳለኝ ከኢትዮጵያ ወንጌላውያን ዋና ካውንስልና ከሚዲያ ባለሙያዎች ጋር ተወያይቷል። የውይይቱ ሐሳብ ምንድነው? ይዘቱ በማስመልከት ነው። ለእናንተ ይዘንላቸው መጣ ነው። ሰላም ተናስተልን ውድ ኢትዮጵያውያን ሚኬነኝ ከሚኬታ ወረንፎ። ለዚህ ቁም ነገር ቻናል አዲስ ይሆናችሁ ደግሞ ሳብስክራይብ ማድረግ ቤተሰብ ይሁን። በዚሁ ቻናል ወቅታዊና ታማኒ መረጃ ብቻ ነው የምትተላለፈው። ይህንን ቪዲዮ ስጨርሱ ላይክ፣ ሸር ና ኮመንት በማድረግም ላልሰሙት እንድዳረስ ያድርጉ። እስከ መጨረሻው እንድታደምጡኝ በትህትና ጠይቃለው። ኦርቶዶክስ ተዋህዶ ቤተ ክርስቲያን ዘማሪ የነበሩት አገልጋዮች የነበሩት እንደ አይን ብሌን፣ በተለይ ደግሞ በሰባኪዎች ኦርቶዶክስ ከዚህ በፊት እዛው ቤተ ክርስቲያኗ ውስጥ እያለ አብዛኛው ምዕመናን የሚወዱት በጋሻው ደሳለኝ ከዝማሪ ደግሞም ትዝታው ሳሙኤል ዘርፍ የከበደ ናቸው። በጣም የሚገርመው በሳቱ የነበራቸው የአገልግሎት ነገር በከፍተኛ ሁኔታ ተጽዕኖ የፈጠሩ አገልጋዮች ነበሩ። በጋሻው ደሳለኝ በተለይ በዛ በግርማ ሞገስ ድምፁ በርካቶችን ሲያስገርም፣ በርካቶቹ አፋቸውን እንደከፈቱ ነው ስብከቱን የሚጨርሱት። የሚገርም የቃል መገለጥ የነበረው አገልጋይም ነው። እንግዲህ በጋሻውን የማያቅ ኢትዮጵያዊ የለም ማለት ይቻላል። ኦርቶዶክስ ተዋሕዶ እምነት ቤተ ክርስቲያን የተለያዩ እምነት ተከታዮች እንኳን የበጋሻውን ድምፅ እንደሚለዩ ጨምረም ነው። ድምፁ ያሰባበቅ እርጋታው ከፍተኛ በርካቶችን በተለይ የምዕመናንን ቀልብ ልስብነቻለ ጨምረም ነው። በጋሻው ደሳለኝ ቀጥታ የኋላ ኋላ በጣም ለየት ባለ መልኩ መጽሐፍ ቅዱስን መግለጥ መጀመሩ በርካቶችን ሲያነጋግርም ቆይቷል። በጋሻው እንዲህ በቀላሉ ለዛ ደረጃም አልበቃም፣ ከፍተኛ ዋጋ ከፍለው በእግር የተለያዩ ቦታ ሄዶ እያገለገለ ስቃይን አይቶ መከራን ቀምሶ ቆሎና ውሃ እየበላና እየጠጣ መከራ ያሳለፈ ታላቅ አገልጋይ እንደሆነ ጭምርም ነው። ዝም ብሎ በዋዛ እንዲህ ትልቅ መድረክ ላይ ወጥቶም ማገልገል እንዳልጀመረ ጭምርም በእሳት የተፈተነ ወርቅ ነው በማለትም በርካቶቹም በጋሻው ስገልጾም ተስተውሏል። በጋሻው እያንዳንዱ ዝማሪ ላይ መጀመሪያ አካባቢ ቃሎችን በማንበብ በመግለጽ በጣም በሚገርም ሁኔታ እንደ ፊቸሪንግ በመግባትም ይታወቃል። አብዛኛው የኦርቶዶክስ ዘማሪዎች ያለበቃሽ በጋሻው እየሰሩት የሉም ማለት ይቻላል ግን የኋላ ኋላ በደንብ ታዋቂ ካልሆኑት ዘማሪዎች በስተቀር በጋሻው ያልተሳተፈበት ስራ የለም ማለት ይቻላል። በጋሻው ስብከት ብቻ ሳይሆን የተለያዩ ጽሁፎችን በጣም የሚገርመው ብዙ በተለይ መንፈሳዊ ስራዎች ዙሪያ ብዙ ስራ እየሰራ እንደሚገኝ ጨምረም ነው በጋሻው ደሳለኝ ታዲያ የኋላ ኋላ ባልተጠበቀ ጊዜና ሰአት አንዱ እንግዲህ ዘማሪዎች መካከል ትዝታው ሳሙኤል ነው ዲያቆን ትዝታው ነው ዲያቆን ትዝታው እንግዲህ በጣም በሚገርም ሁኔታ ለየት የሚያደርገው ነገር ቢኖር ስለተሰቀለው ክርስቶስ ብቻ ነው ዝማሪዎቹ። አንደ ቤቱ በማለትም ነው። በርካቶቹም በሳቱ የገለጹት ስለተሰቀለው ክርስቶስ፣ ስለሞተው ክርስቶስ፣ ስለሆነው ኢየሱስ፣ ስለከፈለው መስዋዕትነት ኢየሱስ ስለሆነልን ከላይ ከሰማይ ሰማያት ወርዶ እኛን ለማዳን የመጣ ስጋ ለብሶ የመጣው የእግዚአብሔር ልጅ ለሱ ካልዘመር ለማን ነው የምንዘምረው፣ በማለትም ነው ትዝታው ሳሙኤል ትዝታው ሳሙኤል እዛ ያለ ጌጣችን ኢየሱስ ክርስቶስን በማስመልከትም ስቅለቱን በማስመልከት ዝማሬ ሲያዝወትር እንግዲህ አንዷ። እንግዲህ ሌላኛዋ ዘማሪት ደግሞ ዘርፌ ነች። ዘርፌ ደግሞ በጣም በሚገርም ሁኔታ ዝማሬ ስዘምር የነበረችው አንዷ በኦርቶዶክስ እምነት ተከታዮች ዘንድ ከፍተኛ ተወዳጅነት ያተረፈች ነች። ሌሎች የትዝታና የዘርፌን ሌሎች እምነት ተከታዮችም እዛ ኦርቶዶክስ ቤት ውስጥ እያሉ ሲያደምጡና ሲባረኩም ተስተውሏል። ምክንያቱም የሚዘምሩት ዝማሬ በጣም መልእክት ያለው ጉልበት ያለው እንደሆነ ጭምርም ነው በርካቶቹም የገለጹት። እነዚህ እንግዲህ ብዙ ዘማሪዎች አገልጋዮች ወጥተዋል። ከወጡት በህዝብ ዘንድ በከፍተኛ ሁኔታ ታዋቂነት ያተረፉት በተለይ በአገልግሎታቸው በተለይ ቃል አገላለጣቸው እጅግ የሚገርም እንደሆነ ጭምርም ነው። በጋሻው እዛ እያለ መንፈስ ቅዱስ እንደነካው ጭምርም የእግዚአብሔር ክብርን እንደተገለጠለትና እዛ ሆኖ እንደዳነ ጭምረም ነው። በጋሻው እንግዲህ ሐሳቡን ሲያስቀምጥ የተስተዋለው እምነት እንግዲህ የግል ነው። ኦርቶዶክሶች ድነናል ብሎ ነው የራሳቸው አቋም አለ የመዳኛቸው። በጋሻውም ደግሞ የመዳን የራሱ አቋም ማረጋገጫ እንዳለው ጭምረም ነው። ከዚያም የተነሳ በከፍተኛ ሁኔታ ወደ አሁኑ ባልተጠበቀ ጊዜና ሰአት ወጥቶ በርካታ ቁጥር ያላቸውም የመናን ይዞ በመውጣት ታድሶ የሚባል ነበር ወደ አሁኑ የተሰማው ታድሶ ማለት እንግዲህ እንደምታወቀው ኦርቶዶክስ ቤተ ክርስቲያን ትታደስ፣ ውስጥ ያሉት ገደላት ደርሳናትን በማስመልከት ነገሮች ሁሉ ይስተካከሉ፣ መጽሐፍ ቅዱስን አይወክልም። ጌታችን ኢየሱስ ክርስቶስ መስቀል ላይ የተሰቀለው እንጂ መሰበክ ያለበት ለሌላው ፍጥረት ስልጣኑን አሳልፈን ክብሩን አሳልፈን መስጠት የለብንም። ወደ አምልኮ የተጠጋ ክብር አልፎም ደግሞ አምልኮ ማስፈልግም ለፍጥረታት መመለክ የሚገባው መሰገድ የሚገባው ለአንድ ፈጣሪ ለፈጠረን በስጋው ለተገለጠው ለእግዚአብሔር ልጅ ብቻ ነው በማለትም ነው አመለካከታቸውን አቋማቸውን ይዘው የወጡት ከዛም ሶጡ። በርካቶቹም ተከትሎ ወጥቷል። ግን አብዛኞቹ መናፍቅ የምንፍቅና ትምህርት የሚከተሉት መናፍቅ በማለትም ትችት ያነሱትም አልጠፉም። በጋሻው ለረጅም ዓመታት ዝምታን መርጧል። ወደ ሚዲያም አልመጣም። ከኦርቶዶክስ ቤተ ክርስቲያን ከወጣ በኋላ ወደ ሚዲያ ሳይወጣ ለረጅም ዓመታት ቆይቷል። ያ የቆየበትም ዋነኛው ምክንያት በቅርቡ አሮማ ዓለም አቀፍ ቤተ ክርስቲያን በመመስረት ዋነኛ ሆኖ በአደባባይ ወጥቶ ተናግረዋል። እኔ ዝምታን የመረጥኩበት ራሴን በጸሎት ረጅም ዓመት ራሴን ሲገነባ እንደነበርና እንደ ሸክላ ስሰራ እንደነበረ ጭምርም ነው በማለትም ነው መልእክቱን ያስተላለፉ። በዛ ምስረታ ላይ በርካታ ቁጥር ያላቸው ክርስቲያኖች በስፍራው በመታደምም በጋሻውን እንኳን ደስ አለ እንኳን ደስ አለን በማለትም ቤተ ክርስቲያንን በማስመልከት እንግዲህ መልእክታቸውን ማስተላለፋቸውም የምታወስ ነው። በጋሻው የማልገባ ሰውን መርጦኛል፣ በማለትም በለቅሶ ነበር የገለጸው። በተለይ አይሁድ ወታደር ልብስ በመልበስ ነበር በጣም በሚገርም ሁኔታ ለየት ባለ መልኩ የሰውን ትኩረት የሳበበትም ክስተትም የተፈጠረው የእግዚአብሔርን ቃል ለማስተላለፍ እንደሆነ ጭምርም ነው። እኛ በእግዚአብሔር ፊት ልንቆም አንገባም ኃጢአተኞችነን ጥፋተኞችነን በደለኞችነን እግዚአብሔርን አሳዝነናል። የእኛ ጽድቅ የሆነው ክርስቶስ ነው፣ መጥቶ ኢየሱስ ያዳነን፣ በልጁ ነው የታደገን። ምንም ሳንሰራ እሱ በሠራው በከፈለልን ዋጋ ነጻ ሆነናል፣ ጻድቅ ሆነናል። እኔኮ አልገባውም ፊቱ፣ በማለትም እንዴት ደግሞ ለይቶ ለክብሩ ጠራኝ በማለትም ነው በጋሻው ያኔ እምባ እየተናነቀው በጣም በሚገርም ሁኔታ መልእክቱን ያስተላለፈው። አዎ ሁላችንም ጥፋተኞች ነን፣ ሁላችንም ኃጢአተኞች ነን። ክብር ደግሞ የምገባው ለጌታችን ለኢየሱስ ክርስቶስ ሰማይና ምድርን የፈጠረው ያለ የነበረ ለሚመጣው ደግሞ ለዘላለሙ አብረን ከሱ ጋር የምንኖረው በማለትም ነው። አልፋና ኦሜጋ የፍጥረታት የሁሉ የሁሉ ነገር መነሻና መጨረሻ ወይም መደምደሚያ የሆነው ኢየሱስ ክርስቶስ እንደሆነ ጭምርም ነው። በስጋ የተገለጠ የእግዚአብሔር ልጅ በማለትም ነው። እንግዲህ የእግዚአብሔር ልጅ ወልድ በስጋ ተገልጦ ለእኛ መስቀል ላይ ዋጋን ከፍሏል። ያን በማስመልከትም የመስቀል ፍቅር እንደተረዳ ነው። ታዲያ ያን በማስመልከትም ነው። በጋሻው እንግዲህ በቅርቡ ሚዲያ ላይ የወጣበት ሁኔታም የተፈጠረው፣ ትዝታው ሳሙኤል እንግዲህ ሀገር ወጥቷል። ለረጅም ዓመታት ከሀገር ወጥቶ አገልግሎት ጀምሮ ነበረ። ከዛም በፓስተርነት ደረጃ ደርሷል። ትዝታው የራሱን ሕይወት መስርቶ ውጭ ሀገር ከባህር ማዶ እንደምኖር ጭምርም ነው ልጆቹን ይዞ ለመጣ በቅርቡም አቀባበል መደረጉም የምታወስ ነው። በባህር ማዶ ቆይታ ረጅም ዓመታት ማለት ረጅም ጊዜያት ወደ ኢትዮጵያ ሳይመጣ እንደቆየ ጭምርም፣ ዘርፌን በጋሻውን ሳያገኛቸው ለረጅም ጊዜያት እንደቆየ ጭምርም ነው የወጡት መረጃዎች የሚያሳዩት። ትዝታው ሳሙኤል በአገልግሎቱ እንግዲህ ፓስተር እንደሆነ ጭምርም ነው በዩቲዩብ ቻናል ላይ የሚያስተላልፋቸው መልእክቶች ማስመልከት እንግዲህ ሌት ከቀን በተለይ ኦርቶዶክስ ቤተ ክርስቲያን ውስጥ ካሉት ጋር ክርክር ከፍተኛ መጽሐፍ ቅዱሳዊ ንግግሮችን በማድረግም የታወቀ ነው። አልፎም ደግሞም ትዝታው ሳሙኤል የማይገባ ነገር ቤተ ክርስቲያን ላይ ተሳለቀ፣ የሃይማኖት አባቶች ላይ ስድብ ፈጽሞ በማለትም በርካቶቹም ቁጣ ሲያነሱም ነበረ ትዝታው ሳሚ ላይ። ምክንያቱም ለምን በዚህ ደረጃ እንደዚህ ይናገራል፣ የቤተ ክርስቲያኒቱን ክብር ያዋርዳል በማለትም ነው እንግዲህ። የክብርን በምነካ መልኩ ነው የምሰብከው በማለትም ነው። ሌሎች ደግሞ ትዝታው ሳሚ ለምን እንዳው ኦርቶዶክስ ቤተ ክርስቲያንን ያነሳል? ቀጥታ ለምን ቅዱሱ መጽሐፍ ላይ የተጻፈውን ብቻ አይሰብክም? ጥንት አባቶቻችን እኮ የገላ ሃይማኖት እንዲ ነው እንዲ ነው እያሉ አይደለም ዛሬ በቢሊዮን ተከታይ ችን ፕሮቴስታንት እምነት ተከታዮችን ሊያፈሪዎች አሉት። ቀጥታ መጽሐፍ ቅዱስ ላይ ያለውን ብቻ በማስተማርና በደንብ መጽሐፍ ቅዱስ ላይ የተባለውን ስለ ጌታችን ኢየሱስ ክርስቶስ ስለተሰቀለው ኢየሱስ ክርስቶስ ብቻ ለምን አይሰበክም? ሂዱና ወንጌልን ለዓለም ስበክ ሆኖ የተባለው ያን የኢየሱስ ክርስቶስን ብቻ ለምን አይሰበክም? ያ ነገር ችግሮች፣ ስህተቶች፣ እንከኖች ተፈጥሮ ክፍተቶችን በመሳደብ፣ በመሳለቅ፣ በመናገር፣ በመቆጣ ሳይሆን ወንጌል በዛ መልኩ መሰበክ የለበትም። ምክንያቱም ሌሎች ቁጣ እየተናደዱ እንዴት ወደ ጌታ መንግስት ይመጣሉ? ወደ እልህ ወደ ባሰ ነገር ገብቶ ወደ ጥፋት እንዳያመሩ በማለትም ሀሳባቸውን ያነሱት አልጠፉም። ከፊሎች ደግሞ ትዝታውኮ እውነታውን ነው ያጋለጠው። ምንድነው? ትዝታውኮ ችግር የለበትም ወንጌልኮ እውነታው ነው ያጋለጠው፣ በማለትም ክርክር ያነሱትም አልጠፉም። እንግዲህ ሰሞኑን ትዝታው ሳሙኤል ወደ ሀገር ቤት ከመጣ በኋላ እንግዲህ ትዝታው ሳሙኤል ለእግዚአብሔር መንግስት ያለው ቅናት ለየት እንደምል ጭምርም ነው በጣም ደስ የሚል ነው በማለትም ነው። ግን ደስ ብልም በዚህ መልኩ ሌሎችን ሃይማኖት መንካት እንደሌለበትም ነው ሀሳባቸውን ያነሱት። በርካቶቹም እየገለጹ ያሉት ትዝታው ሳሙኤል ወደ ኢትዮጵያ ከመጣ በኋላ ባልተጠበቀ ጊዜና ሰዓት ኦርቶዶክስ የህግ ባለሙያዎች፣ የኦርቶዶክስ ቤተክርስቲያን የራሷ የህግ ክፍል አላት ክስ መስርቶበታል ክስ የመሰረቱበትም ዋነኛው ምክንያት እንግዲህ ኦርቶዶክስ እምነት ተዋሕዶ ቤተክርስቲያን አባቶቻችን ቤተክርስቲያንን ቅዱሳንን በከፍተኛ ሁኔታ ተሳልቋል ተሳድቧል በማለትም ነው እንግዲህ ትዝታው ሳሙኤል ላይ ክስ የመሰረቱት ታዲያ በርካቶች እያሉ ያሉት ትዝታው ሳሙኤል እኮ እውነታውን ነው ተናገረው ምን ተብሎ ነው ክስ የሚመሰረተው የተጻፈውን እኮ ነው ያነበበው በማለትም ነው በከፍተኛ ሁኔታ ትችትና ክርክር እያነሱ ያሉት እንግዲህ ሰሞኑን እንግዲህ ትዝታው ሳሙኤል ላይ ክሱ የተመሰረተው ሆኖ ሳለ ዛሬ እንግዲህ የተሰሙት መረጃዎች ከካውንስሉ ጋር እንደተነጋገሩና እንደተወያዩ ጭምርም ነው። ምክንያቱም ትዝታው ሳሙኤል ወንጌል እንጂ ያስተማረው አልተሳደበም፣ ሃይማኖቱን አላንጓጠጠም። ድርሳናትና ገድላት ላይ የተጻፈው ነው ያነበበው ያቀረበው እንጂ ምን ተብሎ ነው ክስ የምመሰረተው? ክስ ደግሞ የእግዚአብሔር ልጅ ባህሪ አይደለም። ክስ ማለት ከሳሽ ማለት በእግዚአብሔር ፊት የምታወቀው የዲያብሎስ ባህር እንጂ የእግዚአብሔር ልጅ ባህሪ አይደለም። ስለዚህ ቤተ ክርስቲያነቱ ደግሞ የእግዚአብሔር ልጆችን ካለች ለምን ክስ ትመሰርታለች በማለትም ነው በርካቶቹም ሀሳባቸውን እያነሱ ያሉት። እንግዲህ በሁለት ጎራ ነው፣ ቤተ ክርስቲያኗ ትክሰስ የምትለዋለው ደግሞም አትክሰስ። እንግዲህ በክስ አይደለም እስኪ እውነትን በእውነት በመነጋገር በመወያየት እስኪ እውነትን በማቅረብ እንጂ ይህ የህይወት ጉዳይ እንጂ የኤለኝነት ጉዳይ አይደለም። ነፍሳችን ላይ መፈረድ የለብንም።

ለምን እንፈርዳለን በማለት ነው በርካቶቹ የገለጹ ያሉት። ምክንያቱም ወደ እግዚአብሔር መንግስት የሚያስገባ ደግሞ መጽሐፍ ቅዱስ ላይ ከሳሽ የእግዚአብሔር ልጅ ባህሪ አይደለም፣ የሰው ልጅ ባህሪም አይደለም። ሲጀመር ከሰው ልጅም አይደለም። ከሳሽ ማለት በእግዚአብሔር ፊት የምካሰሰው ሁሌ ሴጣን ነው የሰው ልጅ እንደዚህ አድርጓል፣ እንደዚህ አድርጓል በማለትም ከእግዚአብሔር መንግስት ለማስጣል የሚያደርገው ነገር እንጂ ከሰውኛ እንዳልሆነ ጨምረም በርካቶቹ ሀሳባቸው ሲያነሱ፣ ከፊሎቹ ደግሞ አይ ሃይማኖታችን ተነክቶ ሃይማኖታችን ተሰድቦ ዝም የምንልበት ምክንያት የለም በማለትም ቁጣቸውን እየገለጹ ያሉ ያሉት አሉ። ትዝታው ሳሙኤል ና በቃሻው ሳሙኤል እንግዲህ ከካውንስሉ ጋር የተወያዩት አጠቃላይ ወቅታዊ ጉዳዮች ና ባሉት ጉዳዮች ዙሪያም እንደሆነም ነው በርካቶቹም ግምታቸውን እያስቀመጡ ያሉት። በወንጌል ዙሪያ እንዴት ወንጌልን እንስበክ፣ ወንጌል እንዴት እናስፋፋ፣ ሚዲያ ዙሪያም አጠቃላይ እንግዲህ ከሚዲያ ካውንስሉ ከፕሮቴስታንት እምነት ተከታዮች ሚዲያ ባለሙያዎችም ጋር ውይይት እንዳደረጉ ጭምርም ነው የወጡት። መረጃዎችን በማስመልከትም ለእናንተ ይዘንላችሁ መጣ ነው እስካሁን ድረስ አብሬያቸው የቆየሁት ሚኪ ነኝ። ከሚኪ ታቦረንፎ። ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኝ መረጃ አግኙ። ሰላም ቆዩልኝ።